አገልግሎት ማዘመን ዘመኑ የሚፈልገው ጉዳይ ነው። በተለይም አሁናዊ ቁጥጥርና ክትትልም በሚፈልጉ ጉዳዮች ላይ ሚናው የጎላ ይሆናል። በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቀው ወደ ስራ ከገቡ ስርዓቶች መካከል የኢትዮጵያ የኤሌክትሮኒክ ካርጎ ስርዓት አንዱ ነው። አሁን የሚገኘውም በጉምሩክ ኮሚሽን ዋና መስሪያ ቤት ነው። በዚህ ስርዓት ለመሆኑ እንዴት ነው የሚሰራው የሚለውን እንቃኛለን። እንኳን ወደ ጭነት ደህንነት መከታተያ ክፍል በደህና መጣችሁ። ለመሆኑ ይህ የኤሌክትሮኒክ ካርጎ ስርዓት ማለት ምን ማለት ነው፣ እንዴት ነው የሚሰራው የሚለውን ደግሞ በተወሰነ መልኩ አብራራለን። ጭነቶች ደህንነታቸው ተጠብቆ ከመነሻ እስከ መድረሻ ክትትል የሚደረግበት ስርዓት ነው ማለት ነው። ጭነቶችን የምንከታተልበት ቦታዎች ላይ የካሜራ ተከላ ተደርጓል። መነሻና መድረሻ ቦታዎች ላይ የካሜራ ተከላ ተደርጓል። እዚህ ላይ እንደምታዩት ሁሉም ከድንበር ጀምሮ ለምሳሌ ጋላፊ ላይ ካሜራ ተተክሏል ማለት ነው። ይሄ ካሜራ ያስፈለገበት ምክንያት ምንድን ነው? ባለሙያዎቻችን የኤሌክትሮኒክ ሲል ወይም ጭነቱን የምንከታተልበት ዲቫይስ አለን። ይሄ የኤሌክትሮኒክ ሲል ይባላል። በካሜራ እይታ ውስጥ ሆነው የጭነቱን ደህንነት ለመከታተል እንዲያስችለን በካሜራ እይታ ውስጥ ሆነው ሲሉን ኤሌክትሮኒክስ ሲሉን የሚቆልፉበት ሎኬሽን ነው። በእነዚህ መረጃዎች መሰረት የጭነቶችን ደህንነት ከመነሻ እስከ መድረሻ የምንከታተልበት ነው ማለት ነው። እኒህ ካሜራዎች የኤሌክትሮኒክ ሲል የሚቆለፍባቸው እና የኤሌክትሮኒክ ሲል የሚከፈትባቸው የጉምሩክ ቅርንጫፍ ጽሕፈት ቤቶችና መቆጣጠሪያ ጣቢያዎች ናቸው። በጋላፊ ጉምሩክ ቅርንጫፍ ጽሕፈት ቤት አሁን እንደምታዩት የኤሌክትሮኒክ ሲሉን ጭነቱ ላይ ኮንቴነሩ ላይ እየቆለፉ ነው የሚገኘው ማለት ነው። ሲስተም ላይ የሚፈለገውን መረጃ መዝግበው ጨርሰው ነው አሁን እዚህ ኮንቴነር ላይ እየመዘገቡ ያሉት እየቆለፉ ያሉት ማለት ነው። ከዚህ በኋላ ጭነቱ ከተቆለፈ በኋላ ጉዞ እንዲጀምር ነው የሚደረገው ማለት ነው። ጉዞ ከጀመረ በኋላ ወደ ክትትል ስርዓቱ ገባ። እዚህ ዋናው ማዕከል ያሉ ባለሙያዎች በተፈቀደላቸው ሩት መሰረት ለምሳሌ አሁን ይሄ ጋላፊ ነው። በጋላፊ ቃሊቲ ሩት የተመደበ ባለሙያ እዚህ ጭነት ላይ ክትትል እያደርጋል ማለት ነው። ጉዞ እንዲጀምር ተደረገ ማለት ነው። አሁን ጭነቱ ስለዚህ በተመሳሳይ መልኩ ሁሉም ተሽከርካሪዎች ጭነታቸው እንደዚህ ጭነው በሚወጡ ጊዜ ይህ የኤሌክትሮኒክ ካርጎ ሲል ወይም ደግሞ ዲቫይሷ መሳሪያዋ እዚህ ላይ ትታተማለች ወይም ትለጠፋለች፣ ትታሰራለች። ከዚህ በኋላ የምትፈታው የመዳረሻ ቦታ ሲደርስ ነው። ከዚህ በኋላ የምትፈታው መዳረሻ ቦታ ላይ ብቻ ነው የሚሆነው ማለት ነው። ከዛ በኋላ መንገድ ላይ ከመነሻቸው እስከ መዳረሻቸው ድረስ ከሚደርሱ ደግሞ ምን አይነት የቁጥጥር ስራዎችን ነው የሚከናወኑት? የኤሌክትሮኒክ ሲል ከተቆለፈ በኋላ በዚህ በዋናው ማዕከል ክትትል የሚደረግበት ነው ማለት ነው። እዚህ ማዕከል ላይ እንዴት ክትትል ያደርጋሉ የሚለውን እናያለን ማለት ነው። እንደምታዩት ጭነቶቹ ጉዞ ላይ ያሉ ናቸው። እዚህ ማፑ ላይ እንደምናየው ማለት ነው። ይሄ የት ጋ እንዳሉ ጭነቶቹ፣ የት ደረሱ የሚለውን፣ ጭነቶቹ ላይ ምን ተፈጠረ የሚለውን መረጃ የት እንደደረሰ የሚነግረን ነው ማለት ነው አሁን እሱ ላይ ክሊክ ሲደረግ የጭነቱ መረጃ በአጠቃላይ እዚህ ላይ ያነባሉ ማለት ነው ምን አለው የተሽከርካሪው ታርጋ ቁጥር አለ አሁን እዚህ እዚህ ሎኬሽን ላይ እዚህ ቦታ ላይ የደረሰው ጭነት የታርጋ ቁጥሩ የኮንቴነር ቁጥሩ አለ ማለት ነው ኢንሲደንት እንኳን ቢፈጠር ሎኬሽኑ አለ የታርጋ ቁጥሩ አለ የተሽከርካሪው ኮንቴነር ቁጥሩ አለ፣ የተሽከርካሪ ታርጋ ቁጥር አለ። በዚህ መልኩ ሌላ ወንጀል መፈጸም የሚፈልግ አካል ቢኖር እዚህ ተመቶ አክሽን ይወሰድበታል ማለት ነው፣ ወይም ሕጋዊ እርምጃ እንዲወሰድበት ይደረጋል። በጉዞ ላይ ያለ ጉዞ በሚጓዝበት ስለመጓዙ መረጃ ይነግረናል በስንት ኪሎ ሜትር በርሃውር እየነዳ እንደሆነ ተሽከርካሪው እየተነዳ እንደሆነ ይነግረናል ሌላው መረጃ ጭነቱ በጉዞ ላይ ያለ ወይ ከመስመሩ ውጭ ቢጓዝ 200 ሜትር ነው የተፈቀደለት ከመስመሩ 200 ሜትር ዳይቨርት ካደረገ መረጃ ወደ ማዕከል ይመጣል ምን የሚል መረጃ ይመጣል ሩት ዳይቨርሽን የሚል መልእክት ይመጣል ማለት ነው ስለዚህ በዚህ ጊዜ የፈጣን ምላሽ ሰጪ በአቅራቢያ ያለው አለ የፈጣን ምላሽ ሰጪ መረጃው ይደርሰውና ቦታው ላይ ይሄዳል ወዴት ነው የምትሄደው ብሎ አሽከርካሪውን ይጠይቀዋል ሮብከት ካለም ለምሳሌ ለመቀሸብ ለመቁረጥ ከፈለጉ ሮብከት የሚለውን አለርት ይመጣል በዛ ጊዜ የተሽከርካሪው ከለር ይቀየራል ማለት ነው ወደ ቀይ ይቀየራል ማለት ነው አንደኛው መረጃ ይሄ ነው ማለት ነው ይህ ስርዓት የጭነቶችን አጠቃላይ መረጃ በቅጽበታዊ ትንተናና ቁጥጥር እንዲደረግባቸው በማስቻል ከመነሻቸው እስከ መዳረሻቸው ደህንነታቸው ተጠብቆ እንዲደርሱ የሚያስችል የሞባይል መተግበሪያና ድህረ ገጽን ያካተተ ስርዓት ነው። እንደምታዩት ሞጆ ደረቅ ወደብ ላይ ኤሌክትሮኒክ ሲሉን ከኮንቴነሩ ላይ እያላቀቀ ይገኛል ማለት ነው። የራሱ መክፈቻ አለው፣ ሞባይል አፕሊኬሽን አለው፣ እንዲሁም አሬፋይዲ ካርድ የምንላታለች በሁለት መሳሪያዎች ኤሌክትሮኒክ ሲሉ ከኮንቴነሩ ላይ እንዲላቀቅ ይደረግ እና ኤሌክትሮኒክ ሲሉም ወደ ተዘጋጀለት ቦታ ይሄዳል። ኮንቴነሩም ወደ ተዘጋጀለት መጋዘን ይወርድና ቀጣይ የጉምሩክ ስነ ስርዓት የሚፈጸም ይሆናል ማለት ነው። በየኬላው የሚቆሙበት ሁኔታ የለም። ስለዚህ የትሬድ ፋሲሊቲችንን ትሬድ ፋሲሊቲውን ወይም የንግድ ስርዓቱን ፈጣንና ቀልጣፋ ያደርግልናል ማለት ነው። የሎጂስቲክስ ፐርፎርማንሳችንን በዛው ልክ ይጨምራል፣ የራሱ ተጽዕኖ ስላለው ማለት ነው። የዚህ ስርዓት ወደ ስራ መግባት የሀገሪቱን የገቢና የወጪ ንግድ ከመቆጣጠር አኳያ እገዛው ከፍ ያለ ነው። ይህንን ስርዓት በማልማት ረገድ የአዲስ አበባ ዩኒቨርሲቲ በአማካሪነት እንዲሁም የኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩት ደግሞ በማበልፀግ ተሳትፈውበታል።